ይህ እኔ ጀግና እንግዲህ በዛብህ ብን አይን ውስጥ አፈር ሞላችበትና አመለጠችው ማለት ነው። እሷ አንዱን ብታመልጥ ሌላኛዋ ደግሞ መጣች። አይድ እንደ የኪራና የጽናት መጨረሻ እውነት በጣም ነው የሚያሳዝነውና ሶሲ የምትባለዋ ደግሞ ተመልሳ መታለች ማለት ነው። እንግዲህ ቤቲ መምጣቷ የማይቀር ነገር ነው። ምክንያቱም ሰርጋቸውን ሊያበላሹባቸው ነው ማለት ነው። እንግዲህ ቤቲ ትመጣለች። ታያላችሁ። እቺ ከመጣች ወይኔ ጉዴ አሁን ነገሩ ተበላሻሸ። ነገር ግን የኪራ እህት በጥፊ ያጠናገረችልኝ ይዛ ስትመጻደቅ፣ እዚህ ቤት ያላችሁ ሰራተኞች ኪራ ኩትት መሰብሰብ ይወዳል ስትል እንግዲህ ስትመናጸድ፣ ጽናት ላይ የለመደችውን ኪያ ላይም እንደዛ ሆናለሁ ብላ እንግዲህ ኪያ አንድ ላስ ስታደርጋት አስተካከለቻት፣ ያንን መጭቷን ማለት ነው። ኪያ የኪራ እህት መሆኗን አላወቀችም። ግን እሷ እንደባለፈው እንደ ድሮ ጽናት ላይ አንቺ ሰራተኛ፣ አንቺ ገረድ፣ አንቺ ምን ትስያለች ለመሳደብ ነበረ አፏና ሹላ። ነገር ግን እቺ ደግሞ እንደዛ አልሆነችላትም። ስታያት ሰራተኛ መስላታለች መሰለኝ። ያዛ ማነሽ ምንድነሽ? አንቺ ራስን ልጠይቅሽ እንጂ ምንድነሽ ደግሞ ኪራ ቤቱን አሳምሮታል። እኔ ሶሲ ይባላለሁ ከዲሲ ነው የመጣሁት፣ አይደል አለቻክያ እውነት ነው ከዲሲ ትመስላለች። እና ጽናቴ እንግዲህ አቶ በዛብህ እባክህን ፍታኝ ከዚህ ጋር የአባትሽ እሰው ፊት ሲዋረድና እሰው ፊት አንገቱ ሲደፋ ማየት ነው የምፈልገው። ምክንያቱም እኔን አንገቴን እንዳስደፋችሁ ሚስቴ ያለችበትን እያወቃችሁ አናቅም ብላችሁኛል። አደለህ አንቺም ደግሞ ያን አባትሽን አንቺ እዚሁ ጋር ታስረሽ ትቀመጫለሽ። እውነቱን ካልተናገርሽ ያንን አባትሽን ደግሞ ሄጄ ድፍት ታደርግልሻለሁ አላትና እየወጣ ሄደ። እባክህን ፍታኝ ብላ ብትለምነው እምቢ ያለ። እሷም ብልጥ አደለች፣ ዘዴ ዘይዳ ጠበቀችው። መጥተው እንግዲህ አሁንም ጸባይሽን አልገዛሽም? እውነቱን ተናግረሽ ብለቅሽ አይሻልሽም? ምን ቢያውቅ ኮ እነግር ነበር፣ ግን አላውቅም፣ ምን ልንገርሽ ስትለውም፣ ከዛ በኋላ እጄን ፍታኝ፣ ሽንት የለሽና ላሽ ላይ ሽኝ፣ እዚሁ እንደተቀመጥሽ ደግሞ ልብስሽ ይበላሻል። በይ ወደዛ ሂጅና ሽኝ አላት። አይኗ ስታጎርጠረጥበት መለተኝ ነው ስትል ሲላት አይ ስናቴ መልተኝ ነው ሲላት፣ አፈሩን ልማረገችበት እና ሮጣ መልጠች። ለዛሬው ማለት ነው እንግዲህ አባትዬው ሳያሳዝኑ ኩርምት ብለው በርን ላይ ቁጭ ብለው እሷን እየጠብቋት ነበረ። አባዬ አባዬ ብላ እንግዲህ እየሮጣ ለጥምጥም አለችበት። እሳቸውም ደግሞ እንዴት ቢደፍረኝ ነው ደግሞ ከጎን የሆኑ ሲያበረታታኝና ሲያስተዛዝነኝ ነበር ልጅ የጠፋች ብዬ ስጨነቅ ይሄ ቆሻሻ ለካሱ አግቶሽ ነው እንዴ? ቆይ ምን አባቱ ፈልጎ ነው ሲሉ ብርቅ ያለች በትንካል ተናገርሽ እያለኝ ነው ብነግረውም እኮ አይለቀኝም ነበረ፣ አለች ማለት ነው። እንግዲህ ለዛሬው አመልጣ መታለች። ግን የጽናት መከራ የማያልቅ ነው። አሁን ሶሲ ሰርጋቸው ለማበላሸት ነው የመጣችው። እኔ እንኳን ሶሲ ሰራተኛዋን እራሱ ተጠራጥሬያታለሁ። ምክንያቱም ጽናት ሲባል ትደነግጣለች። ለምን እንደምትደነግጥ ባላውቅም ይመስለኛል እኔ የቤት እናት ልካት ነው ብዬ ነው የማስበው። እና እንግዲህ ፅናት እስከምትመጣ ነገሮች ልታበለሻሽ ይሁን። አሁን እንግዲህ ወይዘሪት ሰው ሲመታ ኪራ እንደ ድሮ መስሏታል። ኪራ ይ እኔ እኮ ያለፈውን ትቻለሁ። አሁን ይቅርታ አታደርግልኝም? እኔን ሳይሆን ፅናትን ይቅርታ ነው ጠይቂያት፣ እግሯ ስር ተደፍተሽ ማ እኔ ፅናትን? አንተን ይቅርታ ከጠየቅኩ አይበቃም እንዴ? አይበቃም። ዋነኛው በደለኛው እኮ እሷ ናት። ስለዚህ እሷን ተበዳይ አውሳ ስለሆነች እሷን ነው ግራሰ። ከዛ ይኸውልሽ አረፌ ይቀመጣል፣ የማትሄድ ከሆነ ሰርጉ እስከሚደርስ ሆቴል ልልሽ መቀመጥ ትቻለሽ። እንደ ድሮ እመጻደቃለሁ ወደዚህ ምናምን ብትሄድ ነግሬሻለሁ፣ አላት። ኪራው ግን ልንሄድ እኮ ተለውጫለሁ ምን ምናምን ምናምን ብትለውም እሱ ምንም ሊሰማት አልቻለም። እንግዲህ ተናግሬያለሁ። አንድ ወንድ ልጅ እንዴት ነው ልብስ እየቀየረ ዘው ብላ ገባችበት? ልታማ ልለው መሰለኝ ልክ እንደ ድሮው ማለት ነውና እሱ አሁን የጽናት ፍቅር ለራሱ አንገቱን አጣሙ ለቆታል፣ ማለት ነው። መቼ ነው ጽናቴን አግብቼ የራሴን የማደርጋት እያለ፣ ግን ደግሞ ሊያጨናግፉት መጥተዋል ማለት ነው። እውነት በጣም ነው የሚያሳዝነው። እንግዲህ አንዱን ሲሉት አንደኛው ይመጣባቸዋል። አንደኛው ሲሉት አንደኛው ሌላኛው እንግዲህ እሱ ፈጣሪ የሆናቸው አቶ ተሾማን ብርቅዬን ፍለጋ ወደ ከተማ አቀና ማለት ነው። በዛብህም ደግሞ ነገ ጠዋት ፍራንክ ሲያልቅበት እመጣለህ፣ አሁን እንደው ሂድ እንግዲህ የእሱ ሚስቱን ሊቀማው እንደሆነ ምንም የሚያውቀው ጉዳይ የለም። ብርቅዬም ደግሞ እንግዲህ ስራ አላገኘው ምናምን ጥላችሁ ለሸክም ጉባችሁ እያለች ኪራን፣ አረ ችግር የለውም እስከ ፈለግሽ ድረስ መቀመጥ ትችያለሽ። እኔ ሰላም ብቻ ነው የምፈልገው። በቃ ጸጥ ያለ ቤትና፣ ረብሻ ጭቅጭቅ የሌለበትን ቤት ነው የምፈልገው እንጂ እኔ ከበዳችሁ አላልኳችሁም አላት ማለት ነው። እንግዲህ ለጊዜው አሁን እነ ኪራ እንግዲህ ዛሬ ዝግጅት ላይ ናቸው ሽማግሌ ለመላክ የነኪራ የናሆሜ አባትና ሌሎችም ሽማግሌዎች እንግዲህ ለመሄድ እየተዘጋጁ ነው። አባዬም ደግሞ እናትሽ ኖራልሽ እኔ በሞት ጥሩ ነበረ። ዛሬ እናትሽ ምን እንደሚያስፈልግሽ ሲከፋሽ ከጎንሽ ትሆን ነበረ ስትል አባዬ፣ ለምንድን ነው እንደዚህ የምትለው? በእርግጥ እናቴ ብትኖርልኝ ደስ ይለኛል፣ ግን ደግሞ ፈጣሪ አልፈቀደውም። ግን አንተም ከእናቴ በላይ ነው። ሁለተኛ እንደዚህ እንዳትለኝ እባክህን አባዬ ይህ ከፋኛ አለችው። ምን ላድርግ ልጄ አንቺ ስትከፊብኝ አንቺ አንገትሽ ስትደፊብኝ በጣም ነው የምከፋው። አባዬ አንተ እኮ ከእናትን በላይ አድርገን ያሳደግከኝ ምንም አልጎደለብኝም። በቃ ይሄ ግን የተረገመ ሰውዬ እንደዚሁ በቀላሉ የሚለቀን አይመስለኝም ወይ ለህግ ማመልከት አለብን እንጂ አለች። ጽናቴ በጣም ፈርታዋለች በዛብህ የሚባል ሰውዬ። ሰላም ውድና የተከበራችሁ ቻናል የቤተሰቦች እንዴት ናቸው ደህና አላው ደና ነኝ። እንግዲህ ጽናቴ በዛብህን አይን ውስጥ አፈር ሞልታበት ልክ እንደነብር አመለጠችው። የት ሀባች ነው የምትሄጂው አንቺ ነይ ብሎ ቢጠራም አፈሩን አራግፎ እሷ ግን ዘላ አባቷ ጋ ገባች ማለት ነው። አመለጠችው እንግዲህ ያው የኪራና የጽናት እኔ እንጃ አሁን ሰርጋቸው ከተበላሸ እውነት ለመናገር በጣም ያስጠላል። በጣም ነው የሚያስጠላው። እንግዲህ ከዚህ በፊት አይታችሁታል ቤሎ ተለክቶ ተለብሶ ተደግሶ ዘመድ አዝማዱ ተጠርቶ የኪራ እናት ሞተች። ቀረ በዛው ቀረ። ሐዘን ተባለ ለተራዘመ ጊዜው ደጋሚ ደግሞ የኪራ አባት እንደዛ ሆኖ ኪራም እንደዛ ብዙ ነገር ደርሶበታል። አሁን ደግሞ እንግዲህ ሰርጋቸውን ለመደገስ ወዲያ ወዲህ እያሉ ሳለ እች ደግሞ ኬትን ለመጣች አላቅም፣ ሻንጣውን ጎትታ አንቺ አርፈሽ ተቀመጪ እንደ ጌሾ ወቅጨ ወቅጨ እንዳለቀሽ፣ አለች ብርቅዬ። ከሆነችን ነው ደስ የምትል ሴትየው ከኒና የበለጠች ማለት ነውና፣ እንግዲህ ኒናዬ እዛ ቤት ጎትታ ብታመጣትም ጦሶ ዞሮ የነኪራ ነው። የተሾመ የሚባል ሰውዬ ባል እንግዲህ ወደ ከተማ መጥቷል። ወይይዟት ይዟት ከዛ ቤት ከወጣ ነው እንጂ አስቸጋሪ ነው። በዛብህ እዛ መኖሯን ካወቀ ችግር ይፈጥራል ተመልሶ ማለት ነው። እኔ አሁን ሌላው አይደለም፣ እዛ ቤት ሶሲ መመለሷ ደብሮኛል። ኤኒም እንደዛው ኤኖክም ደግሞ ከዚህ በፊት ጽናትን ምን እንዳደረገ አታውቃላችሁ። እንደው ኪራም ደግሞ ማንንም ወደሱ መሰብሰብ ይወዳል። ዝም ብሎ ወይ ኮስተር ማለት አይችል ሰርጉ እንኳን እስከሚያልፍ ድረስ ሌላም መቷል። እንግዲህ ኤኖክም ደግሞ አንቺ ቆይ ለምንድን ነው እንደዚህ የምትሆኝ? ዚል ነገር ያለው የበቀደሙ ጠፊ ና ፈቀህ እንዴ አለቱ። ኧረ በእናትሽ አንቺ ልጅ ፆታሽ ራሱ አይታወቅም ወንድ ትሆኝ ሴት ለማንኛውም ግን ተረጋጊ፣ እንደዚህ አቶኝ ከዛም እንግዲህ ወይዘሪት እዚች ማነት ስትመናፀር ማነች ስት ክያ አንቺ ረፊ ከዲሲን የመጣሁት ሶሲ እባላለሁኝ ስትላት፣ ጥሩ ነው ቤቱ ያምራል። አሁን ነው የተወለወለው። ከቻልሽ ከዚህ ጋር ባትንቀሳቀሽ ጥሩ ነው፣ ቤቱ ይቆሽሻል። ይቆሽሻ ተወለው የዋል ሰራተኛ ለመቼ ነው ስትላት ሴትዮ አፍ የተካፈትን አልመሰለሽም እንዴ ስትላት ስምሽ ማን ነበረ? ክያ ወይ ናረጋይ ነው ምናምን ስትላት፣ ክያ ድሮም ጠርጥሬው ነበር ከስምሽ መረዳት እችላለሁ ስትላት፣ ተነስታ ግጥም አደረገችባትና ና ጉሮሮዋን ይዛ እንግዲህ አንቺ እናቴን ጭራሽ እኔን እኔን ሳታውቂን ጭራሽ ወደ እናቴ አለፍሽ እንዴ ስትል ጉሮሮዋን ይዛ እንግዲህ አስጫዋቻት ማለት ነው። እሷም ደግሞ አረ ስላግጎ ልትገለኝ ነው እያለች ጨዋታን ቀጠለች። ኒናም ደግሞ እሰይ ደግ አደረገችሽ አንቺ ከእሷ ጋር ምናፋ ካፈተሽ አረት በልሽ እንደ አታፍሬም እንዲ አንቺ እያለች እንግዲህ ኒናዬም ወይዘሮ ሶሲ እንደ ጌሾው ከተወገረች በኋላ ኪራ ክላስ ሄዳ ገብታ እሱ ልብሱን እየቀየረ ነበረ። እሱ ጋር ቀጥ ብላ ገባች። እሱ ጋር ገባችና ኪራ አሁንም ተቀይመህኛል እንዴ? አዎ፣ እንዴ? ይቅርታ አድርግልኝ እንጂ በቃ ይቅርታ አልኩ አይደለ እንዴ? እኔን ሳይሆን ጽናትን እና ይቅርታ መጠየቅ ያለብሽ ጽናት ነች፣ ተበዳዩዋ ሲላት፣ እንዴ ደግሞን ለምን እሷን ለምንድን ነው ይቅርታ የምላት? ምክንያቱም ተበዳይ ስለሆነች ነው። ያደረግሻት ትረሳሽ እንዴ? ስለዚህ አንተን ይቅርታ ከጠየኩ አይበቃም አይበቃም። ከዛም ወታ ደረጃ ላይ የታች ቆመችና አንቺ ቢያንስ ቀዝቀዝ በይ፣ ቀዝቀዝ ለማለት ሞክሪ የልጅ እናት ነሽኮ፣ ስላት እኔ ልጅ የለኝም፣ ለልጅ እናት አትበለኝ አለች። አንቺ አረ ፈጣሪሽን ፍሪ፣ ደግሞ ልጅሽ ልትገጂ ነው። እንደ ልጄ እናቴ ነች ያሳደገችው፣ ስለዚህ ለእኔ ወንድሜ ነው እንጂ ልጅ አይደለም። ልጅ አለች ምናምን አትበለኝ። ልጅ ያላትን ሴት ማንም አያገባትም። ምን አይነቱ ነው ልጅ ያለሽ ምናምን ይለኛል እና እኔ ልጅ ያለሽ ተብዬ ቆሜ ሳላገባ እያለች እንግዲህ አቤት ፈጣሪ እኔ እንዳንቺ አይነት ደግሞ አረመኔ እናት አላየውም፣ ማለት ከዛ በኋላ እንደ ኪራ እየሰደብከኝ። አረ ስድብማ ሲያንስብሽ ነው። አንቺ ምን አይነት ሴት እንደሆነሽ እውነት አላውቅም። ጽም እንግዲህ የመሩን የዚችን የሰኒን የነ ኪራን ቤት ፋይል ደብቃ አባታለች። መራዊትም እየፈለገችው ነው፣ ነገር ግን አላገኘችውም። አሁን ሰኒዬ በጣም ጨንቋታል። ግዴታ ነገር ያስፈልጋት አላ የነ ኪራ ቤት ስለሆነ። ከዛም ምን ላደርግሽ አላገኘሁትም እኮ ቀስ ብለን እንፈልገዋለን ስትናጥሽ በቃ ተዩ። ጆከር እና ሰንዬም እንግዲህ ሊጣመሩ ነው መሰለኝ አንድ ላይ ናቸው ማለት ነው። እንግዲህ ያኛው አስቢር ተብየው እንኳንም ከዛ ከድራማ ውስጥ ወጣ ማለት ነው። እሱ ወይኖር እሱ ቤቱንም ሰላም ይነሳው ነበር። ነገር ግን ያው እናም ኪራ እንግዲህ ሽማግሌ ለመላክ ጠብ በርግፍ እያለ ነው። ሁለት ሽማግሌዎች ተገኝተዋል። የናሚ አባት እና አቶ ለይኮን የሚባሉ ተገኝተዋል ማለት ነው። ሁለት ሽማግሌዎች ሊላኩ ነው ለአባባ ለፅናቴ እንግዲህ ከዛ በኋላ ሰርጋቸው ነው። ነገር ግን ጽቺ ሶሲ የምትባለች ከዛ ቤት መስወጣት አለባቸው ግዴታ። ወደ ሰርጉ እስከሚደርስ ድረስ ወደዛ መሄድ ትችያለች አለት እሱ። አሁንም የሆነ ነገር አጠጥታው ልጁን ጉድ እንዳትሰራው ነው የመፈራው። እውነት አሁንም ታበላሽባቸዋለች ይሄንን ሰርጋቸውን ምንም አላማረችኝም አመጣጧ ማለት ነው ለምን መጣች ከዚህ ጊዜ ሁሉ በኋላ ምን ልትፈልግ መጣች ጉድ እኮ ነው